ኤፍራታ ጉድ ሆነች። በጣም በሚገርም ሁኔታ ዝና መድኃኒቱ ስታረግ ያላያት ቢመስልም ግን እሱ እያያት ነበረ። ከመጀመሪያውንም በጣም ጠርጥሯት ስለነበረ አበላሉ ራሱ ያስታውቅ ነበር። በጣም ነው የሚያሳዝነው። ኤፍራታ ራሷ ባደረገችውን ወጥመድ ራሷን አስገብታለች ማለት ነው፣ እና መድኃኒት ያደረገችበትን ለራሷ አንስቶ አጉርሷታል ማለት ነው። በጣም በሚገርም ሁኔታ መድብል ለራሶች ተጠንቀቂ፣ አንድ ነገር እንዳደርግሽ እኛም እየተከታተልንሽ ነው ያላት ቢሆንም፣ ኤፍራታ ግን ዝና አስገድዶ ምግቡን አጉርቷታል። በጣም ነው የሚያሳዝነው። ምክንያቱም ዝና በጣም በጣም ኃይለኛ እና በጣም አደገኛ ሰው ነው። እና ዝናን ልታታልል በሞክሯ ፎክሮባታል ማለት ነው። እንዲሁም እንግዲህ እዛው ገንዘብ ላይዋ ላይ ይጠቅምሻል ያዥ በማለት ወርወሮባት ነው የሄደው። በጣም ነው የሚገርመው። ያው እሷም አስነቅታ ነበረ እየተጻጻፈች እና እየ ሜሴጅ እየላከች አይቷታል ማለት ነው፣ ግን እሱ እንዳላየ የሆኑ ነገራቶችን አድበስብሶና አለስልሶ ለማሳለፍ ነበር የሞከረው። በጣም በሚገርም ሁኔታ ግን ያው ያዘጋጀችውን ወጥመድ እራሷ ገብታበታለች። እኔ በጣም ነው የገረመኝ ፋሚሊ። ምክንያቱም ምክንያቱም ኤፍራታ በጣም ፈሪ እና በጣም እንትን የምትል ልጅናት እንደ መሃሌት አይደለችም እና እንደ መሀሌት አይደለችም። በጣም ነው የምታሳሳው ማለት ነው። በጣም በሚገርም ሁኔታ እንግዲህ እዛው በተመገቡበት ቦታ ተኝታ ነው ያገኟት ማለት ነው። ሞገስና መድብል ሲያገኟት ግን በጣም ነው የደነገጡት። ራሷን ስታለች በማለት ወደ ብሩክ ቤት ተሸክመዋት ይሄዳሉ። እና እንግዲህ በመቀጠልም ሲጠይቋት ያው እሷ ልትነቃ አልቻለችም። ውሃ ደፍተው ምን ብለ ከቆየ በኋላ ትነቃለች ኤፍራታም ከተኛችበት ማለት ነው። ግን ደግሞ የመድኃኒቱን መርዝ አልተዋትም ማለት ነው በጣም ራሷን ስታ ነበረ። ራሷን አታቅም ነበር። እንዴት መጣሁኝ እንዴት፣ የት ነኝ በማለት ጠይቃለች። እና እንግዲህ ምን ሆነች ነው እንደዚህ ራስሽን የሳትሽውን በማለት እንግዲህ መድብል ጠይቃት ነበረ። እናም እንግዲህ እሷ በመቀጠልም አይ፣ እኔ ምግቡ ለራሴ ያጎረሰኝ አስገድዶ በማለትም ለመድብል ተናግረዋለች። መድብልም እንግዲህ በመናደድ ተጠንቀቂ ብዬሽ ነበር እኮ ምን ሆነች ነው ፍራታ በማለት በጣም የተናደደው ዝና አገኘ አለው አለቅህም አሁን በ በጣም እያናደድከኝ ነው በማለት መድብል ፎክሯል ማለት ነው። እናም እንግዲህ ደጋግሞ እየደወለ ነበረ ዝና ወደ ሞግ ወደ መድብል ማለት ነው። ግን መድብል ያው በየፍራታ በየፍራታ ሀሳብ ላይ ስለነበረ በፍጹም ስልኩን አላነሳለትም ማለት ነው። እናም እንግዲህ ሞገስም ቀጥሎ ወደ መሀሊት ወደታሰረችበት ክላስ ይገባል እና እንግዲህ የት ነበርክ እያለች በጣም ንተልብ ትለዋለች ማለት ነው። ግን ሞገስ ሊፈታት የሄደ መስሏታል። ግን እሱ ሊፈታት አይደለም የሄደው። እናም እንግዲህ በጣም በሚገርም ሁኔታ ምክንያቱም አሁን ለማን ለምንም ነገር ለክፉም ነገር ይሁን ለጥሩ ነገር መሀሌት አይፈልጋትም ሞገስ። ምክንያቱም ሉላን አሁን አግኝቷል። ፊት እንግዲህ መጠቀሚያ ነበረ ያደረጋት መሀሌት ሞገስ ማለት ነው። ምክንያቱም ብሩክን ለብሩክ መጠቀሚያ ማለት ነው ነበር ያደረጋት ስለምታግዘው ማለት ነው። በአሁኑ ሰዓት ግን ስለማታስፈልገው፣ እሷ ግን ሊያድናት እየመጣ ነበር የመሰላት ግን በፍጹም አልነበረም። እና በጣም በሚገርም ሁኔታ መድብልና ዝና ይደዋወላሉ። እናም ቦታም ይቀጣጠሩና ይገናኛሉ። ሰላም ሰላም! ውድና የተከበራችሁ የኢና ዩትዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝትርፍ ልልኝ ዘንድ ተመኘሁላችሁ። እንዲሁም ደግሞ የደውል ምልክቷ መዋጥቋር የሚለቀቸው ቪዲዮ ስለትሎ ማግኘት ይችላላችሁ። እንዲሁም ላይክ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ፣ አበረታቱኝ እና ዛሬ እንግዲህ ምሳሌ ድራማ ይዤላችሁ መጣሁኝ እና በጣም በሚገርም ነው። በቀጣይ ክፍል መጀመሪያ ያለፈውን ክፍል እንዳየነው በጣም ነበረ የሚገርመው፣ ግን አሁን ደግሞ ኢፍራታ ባደረገችውን ወጥመድ ውስጥ ነው የገባችው። በጣም ነው የሚገርመው። እና ይህን ነገር መሀሌት ብትሆን ታደርገው ነበር ወይ የሚለውንም ታሳቢ በማድረግ እና በጣም ነው እንትን የሚለው ዝና በጣም የማይቻል ሰው ሆኗል ማለት ነው። እና በሚቀጥለው እንግዲህ ምን እንደሚሆን አይታወቅም ፋሚሊ እናም እንግዲህ በጣም በሚገርም ሁኔታ ነበረ እንትን የለኝ። ምክንያቱም ዝና በዚህ ፍጥነትና በዚህ በጣም ተናዶ ስለነበረ የሚያያት አልመሰለኝም፣ ግን ደግሞ አይቷት ናቅቶባታል ማለት ነው፣ እንዲሁም አጥረግርጓታል። በጣም ነው በእርግጥ እና የሚያስፈራው። እናም እንግዲህ እናንተ ምን ትላላችሁ? መሀሌት ብትሆን ታደርገው ነበር ወይ የሚለውን በዛው እና ያው እንግዲህ አሁን እነ ብሩክ ቤት ትገኛለች። ኤፍራታ ግን ኤፍራታ በጣም ነው የፈራችው፣ ምክንያቱም እሷ በጣም ነው የሆነ የሆነ ኃይለኛ አይደለችም ስስናት ማለት ነው። እና በጣም ነው የፈራችው። አሁን ዝና የሚያደርጋትን ነገር እያሰበች ነው፣ ምክንያቱም ክደዋለች፣ የሆነ ነገር ልታደርግበት ሞክራለች ሞከራለች፣ እና ስለጠረጣ አሁን ኦሬዲ አያምናትን ከዚህ በኋላ ማለት ነው። እናም እንግዲህ በመቀጠልም ቅድስት ወደ ማሌት ክላስ ትሄዳለች፣ ወደ ታሰረችበት ክፍል ማለት ነው። እናም እንግዲህ ለምንድን ነው ግን እትዬ ለምሳሌ ምጣያት በማለትም ትጠይቃታለች። በእሷ ምክንያት መሰለኝ ይሄ አልሞት የሚል የድመት ነፍስ ይዛ በጣም አስቸግራኛለች። ምን አለበት እንደ የእሷ እድሜ ቢሰጠኝ በማለትም ትመኛለች። በመቀጠልም እንግዲህ ቅድስት ግን እትዬ ምንድን ነው ግን እንደዚህ እሷን ምን አደረገችሽ? በማለት በምንጠይቃት ጊዜ እንዲህ በእሷ ምክንያት ነው እንደዚህ የምሆነው በማለትም ከመለሰችላት በኋላ እስቲ ወሬ አዋራኝ፣ በጣም ናፍቆኛል፣ በጣም ደብሮኛል በማለትም እንግዲህ ልታታላል ትሞክራለች። ግን ደግሞ እጅ ላደረግሽኝ እንዴ እኔ እስቺ ጋ ቆሜ ከአንቺ ጋ የማወራው በማለትም ተመልሳለች ቅድስት ማለት ነው። በዚያ ግን ቅድስት ትንሽ ሰው አይደለችም። በጣም በጣም በጣም ጎበዝ እና በጣም ታማኝ ልጅ ናት ማለት ነው። በጣም በሚገርም ሁኔታ እንግዲህ ግን ማሌት የምታየት ቀለል አርጋ ነው ግን ደግሞ ቅድስት ጎበዝ ናት፣ በብልሃት ነው የምትራመደው። ያላትን ያለውን ነገር እያጋጠማትን ነገር ደግሞ ለመድብ ልታካፍለዋለች። ያው ፊት ብሩክ ለብሩክ እንደምትነግረው ማለት ነው። ይሄ ነገር ደግሞ አለመደበቋ ደግሞ ከምን እሷንም ምሳሌንም ከምን ይጠብቃቸዋል? ከአደጋ ይጠብቃቸዋል። ምክንያቱም ያለውን ነገር ስትናገር ከብዙ ነገር እንትን እንድትል እንድትጠበቅ እያደርጋታል ማለት ነው። እና ምንም ነገር ሚስጥር የምታደርገው ነገር የለም ከነሱ በነሱ ላይ ማለት ነው። እና በጣም በሚገርም ሁኔታ እንደዛ ካለቻት በኋላ፣ ዛሬ ግን ስለታሰርኩኝ አንቺ እጅ ላይ ጥሎ ነው እንደዚህ የሆንኩትን በማለት በጣም ትማረራለች መሀሌት። መሀሌት እንግዲህ እስከ መቼ ድረስ እንደሚያስሯት አላቅም። እና ኤፍራታ ደግሞ እዛ ቤት መግባቷ ለነ መድብል በጣም በጣም ከባድ ነገር ነው። ምክንያቱም መሐሌት እህቷን እዛ ቤት ታስራ ድምጿ ልሰማ ትችላለች እና ደግሞ ያው ልትገባም ትችላለች ክላሷ እና ልታገኛ ትችላለች። ስለዛ መድብል በጣም ነው የተሳሳተው። ወደ ቤቱ መውሰድ አልነበረበትም ኤፍራታን ማለት ነው። ወይንም ወደ ቤቷ ወይንም ደግሞ የሆነ ቦታ ቢያሳርፏት ጥሩ ነበረ ማን ነው። እና በጣም በሚገርም ሁኔታ ነው ኤፍራታ እየተንቀጠቀጠችው እና መድብል ግን በጣም የተናደዱ ከዚህ በኋላ ሞገስና ሞገስና መድብል አንድ ቦታ ይቀጣጠላሉና ይገናኛሉ። ያው ሲያወሩ እንግዲህ ከዚህ በኋላ ምንም ነገር ቢገጥመኝ ከጎን ያትርቅ ሞገስ በማለትም ለሞገስ ጠይቀዋል። ሞገስን በፍጹም ከዚህ በኋላ ከአንተ ጎን እንዴ ከአንተ ጎን አርቅ ምንም ቢመጣ በ ይመልስለታል። እንግዲህ መድብልም እንግዲህ ያው መሞት ግን የለብም ራስን እየጠበቀ ጎን ይሁን እኔ እንኳን የምኖርለትና የምሳሳለት ሰው የለም። ብሞትም ብኖርም አይቆጨኝም። አንተ ግን የምትወዳትን ልጅ ስላለች ልክ በፍጹም ራስን አሳልፈህ መስጠት የለብህም፣ በማለትም ይመክረዋል ማለት ነው። እሱንም አይዞክ፣ እኔ ከጎንክ ነኝ፣ እስከ መጨረሻው ድረስ እኔ ከአንተ ጋር ነኝ፣ በፍጹም አትስጋ፣ በማለትም ሞራን ሰቶታል ማለት ነው። ሞገስ ለመድብል እና መድብልና ሞገስ ከዚህ በኋላ የሚያደርጉት ዝናን ማጥመድ ነው ማለት ነው። ምክንያቱም ዝና በፍጹም አላሰራ ብሏችኋል። እናም ያው እንግዲህ ዝና እንደምታውቁት እጅ ረጅም ነው ማለት ነው እና እጅ ረጅም መሆኑን ነው የሚፈሩት እነ መድብል፣ ምክንያቱም እሱ አላየንም ብለው የሆነ ነገር ለማድረግ ሲሞክሩ ይከሽፍባቸዋል፣ ምክንያቱም የእሱ ጋርዶች ምናምን ስለሚያዩቸው ማለት ነው እና በጣኑ የሚገርመው ማንንም ሰው ባይዞ ግን እንደዚህ እንደ ዝና አይሆንም እና ዝናም እንግዲህ ይህን ያክል ግን ዝና በጣም የሆነ እንትን የሚፈራ ሰው አይደለም ማለት ነው እና ብሩክ ግን እስካሁን ድረስ ምንም አይነት ፍንጭ የለም። ብሩክ አለ ወይም የለም የሚለው ነገር በፍጹም ይሄና፣ እስካሁን ድረስ ምንም ነገር የተሰማ ነገር የለም። ግን ያው ዝና የደበቀው ይመስለኛል እኔ እራሴ ማን ነው። ምክንያቱም ስለ እነሱ ቤት ምናምን በቃ ብዙ ነገር ነው የሚያውቀው ነገር ዝና ማን ነው። እና እንግዲህ በዚህ መልኩ ኤፍራታም ወደ ቤቷ ትመለሳለች ብለን እናስባለን። እናም እንግዲህ ውድና የተከበራችሁ የይና ዩቲዩብ ቤተሰቦች በያላችሁበት ዓለም ደርቻ ሰላማቸው ብዙ ትርፍ ይበልልኝ። ቪዲዮውን እስከ ፍጻሜው ድረስ ተከታተሉት፣ ሀባይቤ እንዲሁም ላይክ ሸር አድርጉት። ቸር ቆዩልኝ።